እኔ እዚህ ቁጭ ብዬ አስከፍልሻለሁ ዋጋ ገባሽ አይደለም ታያለሽ እኔ ትልቅ ዋጋ አስከፍልሻለሁ እንደዚህ በመናገር አይደለም በተግባር አሳይሻለሁ እና ከልጆች እናት ላይ ወረድ በይ ከወንድሜ ላይ ወረድ በይ ገብቶሻል ከሰው ፋሚሊ ውጭ አንቺ በጣም አታፍሪም እንዴ እኔ እኔ በጣም ለአንቺ አፈርኩ ጓደኛ ቤተሰብ ዘመድ አዝማድ የለሽም የሚመክርሽ ሰው የለሽም ምን አይነት አይና አውጣ ነሽ አንቺ እንዴ ሀይ ያጣሽ እውነት በጣም አይናውጣ ሰው ነሽ። እንግዲህ ተመልካቾች አይታችኋል፣ ብዙ ነገር አድርጋታለች፣ ብዙን ብዙ ነገር ሆናለች ሱመያ። ወንድሜም እንደዛው እዚህ ደረጃ የደረሰው የሆነ ነገር አድርጋው እንደሆነ ግልጽ ነው። የሆነ ነገር እርግጠኛ ነኝ የሆነ ነገር አርገዋለች። እየተማማርን ምግብን፣ ስራ ሸምቱ

ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ በይ ያላችሁበት የዓለም ዳርቻ ብዝት ብዝት ስትይበልልኝ። ዛሬ እንግዲህ የሁለተኛዋ ንግስት በይ ተብያለው ማለት ነው። ሁለተኛዋ ንግስት ወይም ደግሞ የሰኢድ እህት እንግዲህ ላያንቱ አጠር መጠን ጠፈጥ ያለ መልእክት አስተላልፋለች ማለት ነው። እኛ የምንፈልገው ተግባሩን ነው። በቃ እኛ የምንፈልገው ይቅርታ ተግባሩን ነው፣ በተግባር መፈጸሙን ነው እኛ የምንፈልገው ማለት ነው። ለሰኢድ እህት አድርሱልኝ ማለት ነው። ሁላችሁም ላይክ አድርጉ፣ ሰብስክራይብ አድርጉ ቤተሰብ። ለምንድን ነው ግን? ተው ተው ተው ግን ላይክ አድርጉ፣ ተው እና አድርሷት ማለት ነው፣ አድርሱልኝ። እኛ የምንፈልገው ተግባሩን ነው በተግባር ይፍታት ነው አርፋ ቁጭ ማለት አይደለም። ይፍታት በቃ ይፍታት፣ ከምድረገጽ ያ ትጥፋች። ልጅ ማየት አንፈልግም በቃ ሰኢድ ንግስቷን የሚፈልግ ከሆነ ያችን ይዞ ወቅጦ ወቃቅጦ ምናምን ምናምን ማጥፋት ነው ከምድረገጽ ማለት ነው። ስለዚህ እንድታደርግ ነው የምንፈልገው፣ ይሄን እንድታደርጉ ነው የምንፈልገው የሰኢድ እህቶች ማለት ነው። የሆነ ነገር አድርገውለች እያላችሁ ነው ብላለች። አዎ የሆነ ነገር እንግዲህ አድርገው ነው የሚመስለኝ አድርገዋለች። በጣም የሚገርማችሁ ነገር ብር እንግዲህ ብር ጨርሳለች። አያንቱ ብር ጨርሳ ሌላ ብር ጠይቃለች ማለት ነው የሚገርም ነው። በጣም ነው ያዘንኩት ማለት ነው። በጣም በጣም በዚህን ያህል ደረጃ አስባችሁታል። እንግዲህ ሶስት ቀን ነው አራት ቀን አልሆነውም ማለት ነው። ከእያንዳንዱ አካውንታ አእምሮን እንዴት እንደተጫወተችበት፣ እንዴት በቁጥጥሯ ስር እንዳደረገችው፣ እንዴት እንደተቆጣጠረችው፣ እንዴት የራሷ እንደፈለገች እንደምታስኬደው ሶ ሰኢድ ደግሞ እንግዲህ አዎ እያሱ ይሰጥሻል፣ እያሱ እንደዚህ ያደርግልሻል እያላት ነው ማለት ነው አሁንም እውነትም በጤናው አይደለም፣ በቃ በጤናው አይደለም ማለት ነው። ሶ ያሱም እንግዲህ ዛሬ እንግዲህ አዩ የብር ሰው ናት፣ እኔ አልቻልኳትም እያለ ይገኛል ማለት ነው። አልቻልኳትም፣ የብር ሰው ናት፣ የገንዘብ ሰው ናት። ሁለተኛዋ ንግስት ደግሞ ሟ ብለናል። በነገራችን የንግስቷ ዛሬ ናፍቃኛለች፣ ንግስቷ ዛሬ ናፍቃኛለች ማለት ነው። ንግስት ማያ እና የሰኢድ እህት ያው በደንብ ደስ የሚል በደንብ ነግራታለች። ችግሩ ልጅቷ አይገባትም፣ ልጅቷ አይገባትም። ምክንያቱም ትኩረቷ ገንዘብ እና ገንዘብ ላይ ብቻ ስለሆነ ማለት ነው። እና ያሱ ያለውን እስኪ ደግሞ እንስማ። ረድንጋ ሻላ ጓጉዳዳ ረቢን ገርቴ ነጋቡሱ ነጋጉዱ ውድነት ከበራቸው ያስበራ ቤተሰቦች። አዩ በጣም ብር ትወዳለች። ሱመያም እንግዲህ ባለፈው ከትላንት ወዳ የሰራች ቪዲዮ ላይ እኔ የመን የለም የመን አይደለም ብላ ቪዲዮ ሰርተ ነበረች። ወላሂ ብላ በፍጣሪ ስም እላ ቪዲዮ ሰርተ ነበረች። ሰይድ ደግሞ የመን ላይ እንግዲህ በቃ ተጨንቆ መንገድ ላይ በቃ ከኢትዮጵያ ልጅ ጋራ ቁጭ ብሎ ጫት እየቀመ ነበረ። አንዳንድ ሰው በዛ ምክንያት ሰይድ በቃ አብዶል በቃ አእምሮ ልክ አይደለም እያለ ነበረ። ግን እኔ ጠይቄ አውርቼ፣ ሰይድ እኔ ሰላም ነኝ፣ እኔ ምንም ችግር የለም ብር መስሎኝ እኮ እኔ ብር እልክልሃለሁ ስለዚህ አንተ ብቻ ተረጋጋልኩት እኔ ቢብር ችግር የለኝም። አፍሽር ምንም አታስባለኝ። ከሱ ጋር የነበሩ ልጆቹም አይ አሁን ደና ነው እሱማ። ያን ቪዲዮ ካለቀች በኋላ እኔ የምን አይደለም ብላ ቪዲዮስ ከሰራች በኋላ እሱም ያን ቪዲዮ አይቶ በቃ ተረጋግቷል። እናብድም ወዳዳን እሱ ጋር ከሰና ተነስቶ ወዳዳን እንመጣለን ብሎ ተነስቶ ነበረ። አይ እሱም አትምጣ፣ እኔ እመጣለሁ ብሎ እንግዲህ እንደሰማችሁት ነው ማለት ነው። ሰኢድ ደህና ነው። ድራማ ነው፣ ድራማ ነው ስንል የነበረው ለዚህ ነው ማለት ነው። እንግዲህ እያሱ አውቀው የሚሆን ሳያውቅ እውነቱን አውጧል ማለት ነው። ያው የለችም ሲባል ድራማውን አውቁማሉ ማለት ነው። ሰኢድ ይሄ ነው የሆነው ማለት ነው። ሌላው እናሸንፋለን፣ እናሸንፋለን አያንቱን ማለት ነው። እናስወግዳታለን ማለት ነው እናስወግዳታለን ሶ እንግዲህ የብር ሰው ናት አላለም። እኔ የምለው የያሱ ጥርስ ማለት ነው ሲፈልግ የሚያወልቀው ሲፈልግ የሚሰካው ነው እንዴ? ወይስ ድጋሚ ያረግፈው ነው? እኔ ከዚህ በፊት ቪዲዮ ላይ ያየሁት። ላይክ አድርጉ ቤተሰብ፣ ቤተሰብ ላይክ ላይክ አትርሱም፣ ላይክ ማድረግ አትርሶች ተው። ላይክ አድርጉ ሰብስክራይብ አድርጉ። እንዴ ምን ሆናችሁ ነው ግን? ቦጋሌ ይሙት እና ማለት ነው ከዚህ በፊት ሰክቶት ነበር አደለ እንዴ? ጥርሳይች ነበር። ዛሬ ደግሞ አውልቆት መጣ። ምን እየሆነ ነው? አልገባኝም። ምን እየሆነ ነው? ምንም የገባኝ ነገር የለም። ማለት ነው እዚጋ እና የንግስት ሱማያ አጊት ወይም ደግሞ ምንድን ነው የሚባለው የባሏ ወንድም ወይም የሰይድ እህት ምን አለች? ምን ማስጠንቀቂያ ሰጠቻት ለ አያንቱ የሚለውን ደግሞ አብረን እናዳመጣለን ማለት ነው። ላይክ፣ ሸር፣ ሰብስክራይብ ማድረግ አትርሱ። እወዳችኋለሁ። ታያለች። በረኪና ጠጥቼ የተረፍኩ ሰው ነኝ። በረኪና ጠጥቼ ገልብጬ የተረፍኩ ከሞት የተረፍኩ ሰው ነኝ። በደንብ ጠንቅቀሽ ታውቂኛለሽ ከማንም በላይ። ይሄ ደግሞ አዩ አይደለም ሰይድ እዛ የመን ቁጭ ብሎ እንደዚህ ጫት እየቃመ ተዝረክርኮ አይኔ እያየ ዝም ብያ አልቀመጥም። እንዲህ እየተጫወትሽበት ዝም ብያ አልቀመጥም። ዝም ስልሽ የመጀመሪያ ሚስቱ ነች አክብሪያት፣ ምንም ነገር አትናገሪ። እንግዲህ እንደሰማችሁት ነው፣ ይሄን ያህል ደረጃ ደርሳለች በረኪና ማለት ነው። ማነሽ እኮ አንቺ ፈቶ የለቀቀሽ ማነሽ አንቺ እንዴ ምን ነው ከረባት ይቋጭልኛል ከረባት ይቋጭልኛል የምሬ ነው ምልሽና በጣም የሚያረክሽን ያሰጣሽ ለይ ልክ ልክሽን ነገርሻለሁ የኔ ምላስ ጤፍ ይቆናል እሺ ዝም ስንልሽኮ ይሄን ያህል ፈርተን ወይ ሌላ ነገር አይደለም እኛ ዝም ያለበት ልጃችን ስለሆነ ወንድሜ ስለሆነ ቤተሰቦቹ በጣም አክባሪ እኛ የምናከብረው ተከባብረን የምንኖር ሰዎች ስለሆነ ነው ዝም ያልኩሽ እንጂ ፈርቺሽ አይደለም ምን አይነት ሴት ነሽ? ማን ማን በጣም እንደዚህ አይነት ሴት ማለት መንገድ ላይ ተወልደው ተወልደው ያደጉ ሴቶች ታውቂያለሽ? ይሄ በጣም ሼም የሌላቸው ሰው ይሄ ሁሉኝታማ ያውቁ ፈሪሃ እግዚአብሔር የሌላቸው በጣም ያደረግሽን ያሳጣሽ አንድ እናት፣ የሁለት ልጅ እናት፣ ባለትዳር ላይ እንደዚህ አይነት ልብሽን ነፍተሽ ደና ነገር እንደሰራ ደና ነገር እንዳደረገ ወይ ደግሞ ደና ነገር ውስጥ እንዳለ ሰው ለአደባባይ ለሚዲያ ለህዝብ ለማህበረሰቡ የምትናገሩ የምታሳዩ ነገር እሷ ላይ የምትደነፊው ነገር ወይ ወንድሜ ላይ እንደዚህ የሚያደርግሽ ነገር ማን ስለሆንሽ ነው? ደግሞ እየገረመኝ ነገር። እኔ እኮ በረኪና ጠጥቼ የተረፍኩ ሰው ነኝ፣ ምናምን ነገር እና እንደ ጀብዱ እያወራሽ እኮ በረኪና መጠጣት ሽም፣ እንዴ አንቺ መደበቅ አለብሽ፣ ማፈር አለብሽ። በረኪና መጠጣት ማለት እኮ በቃ ምን ያህል ደካማ ሴት እንደሆንሽ ነው የሚያሳየው፣ በጣም እና ስለ በረኪና ስታወሪ ደግሞ ስለ ተስማማሽ ነው። በረኪናው ራሱ ስለ አዳፕት አድርጎሻል ውስጥሽ ተስማምቶታል። እና ስለተስማማሽ እኛ ላይ እየመጣሽ ትደነፊያለሽ አስሬ ማለት ነው። ወንድሜ ላይ እየመጣሽ ሱመያ ላይ አንድ ባለ ትዳር ሰው የተከበረ ፋሚሊ ውስጥ ገብተሽ ምዘበራርጊም በረኪና ስለተመቸሽ ነው። በረኪናው ተመችቶሻል፣ ውስጥሽ አዳፕት አድርጎታል። በቃ እየተነሳሽ በረኪና እጠጣለሁ፣ እየተነሳሽ እንዲያረጋለሁ እንዲያረጋለሁ፣ ማንም ነው እንዴ የፈለግሽው ሆነሽ ትችያለሽ፣ አሁንም ቢሆን ወደፊትም ቢሆን ምነግርሽ ስርዓትሽን ያዥ፣ ልክሽን ወቂ። ኦኬ፣ እኔ ምነግርሽ ልክሽን ወቂ። ሰ ደግሞ ወደ የመን መጣልሽ አለ፣ ጠብቂ፣ ታያለሽ። እኔን ስለምትፈሪኝ ነው የሸሸሽው ምናምን ነገር። አንደኛ ነገር እንዳንቺ አይነት አውሬ እንዳንቺ አይነት ባለጌ ሰው ባህሩ ራሱ ይክድሻል። ገብቱሻል ባህሩ ራሱ እዛው ባህሩ እዛው አፍኑ ነው የሚያስቀርሽ። ባህሩ ውስጥ ነው እዛው የምትቀሪ። ወደ የመን ራሱ አድርሽ፣ ጀግና ወንድ ኮንሽ፣ እስቲ የመን ድረሽ። ብር እንደሆነ አላማሽና ታርጌትሽ በደንብ ነው መናቀው። ብር ነው ችግርሽ። አንቺ ህይወትሽ እንዲቀየርልሽ ብር በሱ ላይ ያስታከሽ ቤተሰብ ምናምን። ይህ ግልጽና ግልጽ ነገር ነው፣ የተላክሽበት ምክንያት አለሽ። ደግሚያውንም እነግርሻለሁ ማለት ነው። እና ችግርሽ ደግሞ ይሄ ከሆነ እኛ አምስትም አስርም ማሰባስበን እንድትረጂ ማድረግ እንችላለን። ቤተሰብ ገባሽ አለ፣ እንደዛ ማድረግ እንችላለን። አርፈሽ ቁጭ በይ፣ የመን ምናምን ብለሽ የሰው ህይወት አታጥበጥብጪ። ድጋሚ አገር ቤት አልበቃ ብሎሽ ድጋሚ ተነስተሽ የመን፣ በጣም የምትገርሚ ሰው ነሽ። በጣም ማለት ነው። በቃ ዝም ምስላለሽ ብቻ እዚህ ደረጃ እስኪ ደግሞ ቪዲዮውን ድጋሚ። ሁለተኛ ነገር ደግሞ የሰው ልጅ ነሽ፣ እንደሰው ታስቢያለሽ፣ እንደሰው እንትንት ያለሽ። ምን ነክቶሽ ነው? ለምን እንዴት አረግያለሽ? ከማንም በልጠሽ ከማንም ተሽለሽ አይደለም፣ ከማንም ልበልጭም ልትሻይም አቺ ገባሽ? እኔ ደግሞ ነግሬሻለሁ። ባለቤቴ እንደዚህ እየተሰቃየ ነገር እያደረገ እንዲኖር አልፈልግም። ገባሽ? ሁሌም ቢሆን የምናገረው ነገር ነው። ከምንም ከማንም በላይ ደግሞ እኔ ሳይዶን እፈልገዋለሁ፣ እወደዋለሁ፣ እንዲኖርልኝ ነው የምፈልገው። አንቺም መጉዳት ደግሞ አይከብደኝም። ሰኢድ አንቺ ፍለጋ የመን መጥቶ እንደዛ ተሰቃየ። እመጣልሻል፣ ዛሬ ነገሳል፣ ፓስፖርት የሚያወጣልኝ ሰው ልጣ እንጂ በቀይ ባህር አርጌ ድሬዳዋ መጥቼ በቀይ ባህር አርጌ ጠፍቼ አንቺ ጋር መምጣት አይከብደኝም። ገባሽ እንደ ሞልወያ እንደ ሞልወያ እንዲ ዘግዝቄሽ የማዳ ሞልወያ ነው ማረግሽ እንደዚህ እንደ ሞልዋ ነው ሞለውልሽ። እኔ እንዲህ ዘግዝቄሽ እ እንዲህ ዝግዝቅ አድርጌሽ የማዳም ሞብ ካላረኩሽ እኔ አዩ አይደለም። እንደዚህ እንዲወለውል በሻፋጣ ነው ማረግሽ። እኔ አዩ አይደለም እ እንዲህ አጥቤ እንደዚህ ጭምቅ አድርጌ እንዲህ ጠምዝዤ ነው ማሰጣሽ። እንዳትርፊ እንዳንኖር ያርገሽ። አንቺ ሰው ሆነሽ ሰው ሆነሽ እንዲህ ሰኢድን ታሰቃያለሽ። ማንም የለውም የሚናገረኝ ሰው የለም ብለሽ ጠገብሽኮ፣ ቀዘንሽብን። እኔ አልለቅሽም። የአረቦቹ ሞልዋ ያርገሽ ነው፣ የማዳም ሞልዋ ያርገሽ፣ እዛ እንደ ሞልዋ ይጠቀሙሽ። አንቺ ድንጋይ ራስ አላበዛሽም? እንደዚህ ዝም ስልሽ እኔ ለልጆችሽ ብዬ ነው ያከበርኩሽ እንጂ ፈርቼሽ አይደለም። ይሄን ነው መቼም። አልፈራ፣ ማንንም አልፈራ። አንድ ፈጣሪ ነው እኔ የምፈራው። ገባሻ? ባለቤቴ ደግሞ አንድ ነገር ይሁን ልንገርሽ፣ መጣሁልሽ። በቃ አድርጌ ድሬዳዋ መጥቼ ከድሬዳዋ ደግሞ በቀይ ባህር አድርጌ የመን መጥቼ እኔ ፊት ለፊት መጥቼ ግዶ ካልተጫወትኩብሽ አዩ ምን አለሽ? በይ እኔ ከለቀኩሽ አንቺ እና፣ እንደሰማችሁት ነው፣ ቪዲዮውን አይታችሁታል። በጣም በሚገርም ሁኔታ በጣም ተወጣጥራ ልቧ እራሱ እስኪፈነዳ ድረስ የምትናገረውን ውላ እስከማታቅ ድረስ ነው እየተናገረች ያለችው። እዛቸዋ በጣም ልክልሽ ነው፣ እና እስኪ ምትሆኙን ምታመጪውን እናያለን። ግን በልክ አድርጊው። ሙልቤያ አድርጌሽ ወልውዬሽ እንደ እንጨት እንትን ብዬሽ ምናምን ነገር አንቺ ሲጀመር መንደሪ ነሽ። ቅድም እንደነገርኩሽ መንደሪ ነሽ። እሷ ግን በጣም ብዙ ዓላማ ያላት ሰውና ልጆቿን ማሳደግ የምትፈልግ ሴት ናት። አንቺ ሳትወልጂ ገና እንደዚህ አቅምሽ የተሟጠጠ እንደሆነ ታስታውቂያለሽ። እሷ ግን በጣም ብዙ ዓላማ ያላት እናት ናት፣ ልጅ ናት። ገብቶሻል አደለም? እና ልጆችን ፈርቼ ነው ምናምን ምናምን። ሁለተኛ ሚስት ተብለሽ እኮ ነው ያገባሽ አይደል እንዴ? አይንሽን በጫዋጥ በሽ፣ ሁለተኛ ሚስት ተብለሽ ነው ያገባሽ። ይሄ እንኳን ትንሽ አያረጋጋሽም ማክበር ነበረብሽ። በኛ በእኛ ባህል እኮ ይከበራል የመጀመሪያ መጀመሪያ ሚስት ገብቶሻል ማክበር ነበረብሽ። እንኳን እንደዚህ ልትደነፊ ቀርቶ ማለት ነው እና በጣም ጭራሽ ባንቺን ብሶ እንዲተወኛለሽ እንዲያረግሻለው እንዲያመጣለው ምናም ነገር ምንም ነገር ማድረጋችን እንኳን አይደለም ለምታደርጊ ይሄን ለተናገርሽው ራሱ ዋጋ ትከፍያለሽ። እኔ ዋጋ አስከፍልሻለሁ። እኔ እዚህ ቁጭ ብዬ አስከፍልሻለሁ ዋጋ ገባሽ አይደለ? ታያለሽ እኔ ትልቅ ዋጋ አስከፍልሻል። እንደዚህ በመናገር አይደለም በተግባር አሳይሻለሁ። እና ከልጆች እናት ላይ ወረድ በ ከወንድሜ ላይ ወረድ ከሰው ፋሚሊ ውጭ አንቺ በጣም አታፍም እንዴ? እኔ እኔ በጣም ላንቺ አፈርኩ። ጓደኛ ቤተሰብ፣ ዘመድ አዝማድ የለሽም፣ የሚመክርሽ ሰው የለሽም። ምን አይነት አይና ውጣ ነሽ አንቺ እንዴ? ምን ነው ሀይዋ ያጣሽ? እውነት በጣም አይና ውጣ ሰው ነሽ። እንግዲህ ተመልካቾች አይታችኋል ብዙ ነገር አድርጋታለች፣ ብዙን ብዙ ነገር ሆናለች። ሱመያ ወንድሜም እንደዛው እዚህ ደረጃ የደረሰው የሆነ ነገር አድርጋው እንደሆነ ግልጽ ነው። የሆነ ነገር እርግጠኛ ነኝ የሆነ ነገር አድርገዋለች። እና ብዙ ነገር ኮሜንትም አይቻለሁ፣ ባለፈው በፖስትኩት ቪዲዮ ላይ የሆነ ነገር ሳታደርጓት ቀረን፣ ቁርአን አስቀሪበት፣ እንደዚህ አስደርጌ ብዙ አስተያየቶች ሰታችሁኛል። በጣም አመሰግናለሁ። አይቼዋለሁ አንዳንዶቹንም እንትን ብያለው እና በጣም ነው የማመሰግነው። ከሱመያ ጎንም ስለቆማችሁ ለእሷም ስለምታስቡላት በጣም የተገረምኩትኝ፣ እንዲ ይህን ያለውት እንዲ ሱመያ፣ እኔ ከማቀት ውጭ በቃ እንትን ያላችሁኝ እና በጣም ነው የምናመሰግነው፣ ስለተረዳችሁኝ፣ እኔንም ስለተረዳችሁኝ። እኔ እንደሷ ባለጊ አደለሁም እንደዚህ እላፊ በጣም መናገር እንችልበታለሁ፣ ግን ሚዲያ ስለሆነ ብዙ መነጋገር አልፈልግም። ይህ ለትውልድ የሚቀመጥ ስለሆነ ማለት ነው። እና አዩነሽ አያንቱ ወይንም ደግሞ በረኪና አርፈሽ ቁጭ በይ። አዎ አድርሱላት ማለት ነው። ለአያንቱ አድርሱላት፣ ቤተሰብ በምንም በምንም መንገድ አድርጋችሁ አድርሱላት። በነገራችን ላይ ቲክቶክ ላይ ስትሄድ ራቅቷን፣ ዩቲውብ ላይ ስትመጣ ሻርፕ ነገር ከራሷ ላይ ጣል አድርጋ የምትመጣ ናት። አያንቱ ማለት ማለት ነው። በጣም የሚገርማችሁ ነገር እንዴት ሰኢድን እየተጫወተችበት እንዳለ በግልጽ እየተጫወተችበት ነው ያለችው ማለት ነው በሚገርም ሁኔታ እና ያው እናሸንፋለን፣ እናሸንፋለን። እናም የሰኢድ እህት ደግሞ አዩ በረኪና ብዙ ነው ስሟ አዩ በረኪና፣ አዩ በላቸው፣ አያንቱ፣ አያንቱ ቀጠው፣ አያንቱ የሆነች ምን ምን፣ የገንዘብ ሰው የሆነች ምን ትባላለች እቺ በጣም ብዙ ነው በጣም ብዙ እኔ እዚህ ቁጭ ብዬ አስከፍልሻለሁ። ዋጋ ገባሽ አይደለም። ታያለሽ፣ እኔ ትልቅ ዋጋ አስከፍልሻለሁ። እንደዚህ በመናገር አይደለም በተግባር አሳይሻለሁ። እና ከልጆች እናት ላይ ወረድ በይ፣ ከወንድሜ ላይ ወረድ በይ። ገብቶሻል? ከሰው ፋሚሊ ውጭ ያንቺ በጣም አታፍሪም እንደ እኔ በጣም ለአንቺ አፈርኩ። ጓደኛ፣ ቤተሰብ፣ ዘመድ አዝማድ የለሽም፣ የሚመክርሽ ሰው የለሽም። አይና ውጣ ነሽ አንቺ እንዴ ምና ሃይዋ ያጣሽ? እውነት በጣም አይና አውጣ ሰው ነሽ። እንግዲህ ተመልካቾች አይታችኋል፣ ብዙ ነገር አድርጋታለች፣ ብዙ ብዙ ነገር ሆናለች። ሱመያ ወንድሜም ም እንደዛው እዚህ ደረጃ የደረሰው የሆነ ነገር አድርጋው እንደሆነ ግልጽ ነው። የሆነ ነገር እርግጠኛ ነኝ፣ የሆነ ነገር አድርገዋለች። እና ብዙ ነገር ኮሜንት አይቻለው፣ ባለፈው በፖስት ያደረኩት ቪዲዮ ዮ ነገር ሳታደርጓት አቀረን ቁርአን አስቀሪበት እንደዚህ አስደርጌ ብዙ አስተያየቶች ሰጣችሁኛል። በጣም አመሰግናለሁ አይቼዋለሁ አንዳንዶቹንም እንትን ብያለሁ እና በጣም ነው ማመሰግነው ለሱመያ ከሱመያ ጎንም ስለቆማችሁ ለእሷም ስለምታስቡላት። በጣም የተገረምኩትኝ እንዴ ይሄን ያህል ነው እንደ ሱመያ እኔ እኔ ከማቃቱ ውጭ በቃ እንትን ያላችሁኝ እና በጣም ነው የምናመሰግነው ስለተረዳችሁኝ እኔንም ስለተረዳችሁኝ እኔ እንደሷ ባለጊያ አይደለሁም እንደዚህ ላፊ በጣም መናገር እችልበታለሁ ግን ሚዲያ ስለሆነ ብዙ መነጋገር አልፈልግም። ይህ ለትውልድ የሚቀመጥ ስለሆነ እየተማማርን ምግብን፣ ስራ እውቀትን ሸምቱ ተራ በተራ የማዋይሻናል ሁሉ ቤተሰብ ላይክና ሼ አድርጋችሁ ሰብ